ጴንጤ የረገጠን ቦታ አረግጥም፣ አቁዝ ብላ ሂተውፍት ላይ ለላህ የምል ሴት ነበርኩ። ዛሬ ግን የነገስታት ንጉሥ ተሸክሜ ምዞር ሰው ነው። ኢየሱስ ያድናል። ልጅ ሆንን የተዘራብን ዘር ሌላ ነበረ እና ድሮ መሬት እንኳን አፈር ጴንጤ የረገጠበት ማረግጥ፣ ዛሬ ግን ይሄን ተሸክሜ ኢየሱስ ያድናል እላለሁ ሳላፍር ማለት ነው። ቅድም በጣም በመንፈስ ያበዱ ሁለት ዘመ አስመላኪዎች አሉና ከዚህ በፊትም ዳውንታውን መጥቼ ሳገለግል በቃ ነፍሴ በጣም ፈሰሰች። በቃ እነሱ ሲያስመልኩ መንፈሳቸው በጣም ደስ ይላል። እግዚአብሔር በዚህ ይባርካችሁ። ያስመለኩ ሁለት ወንድሞቼ ሌሎቻችሁ ስላላየ ሶስት ኮሄር ስለተባለ ወደ ሌላ እንዳትወስዱብኝ። ኢየሱስ ጌታ ነው እና ቅዱሳን እንደዛ እያደረገን ነበረን። እኔ አልወድም ካፍርን። ግን ከእለታት አንድ ቀን መስጊድ ሄጄ ቁርአን ተምሬ ስወጣ የእናቴና የአባቴ ቤት መካከል የአንድ ክርስቲያን የቅዱሳን ቤት አለ። እኔ ከመስጊድ ወጥቼ ወደ አክስቴ ቤት ሄድኩ። የዛ ከተማ ከንቲባ ናት አክስቴ። ከዛ ሲመለስ መዝሙር ሰማ። ኦሮመኛ መዝሙር፣ የገብታ ገለቶ ይባላል ዘማሪው እጆል ዋቀዮ እጆል ዋቀዮ በጋ ብል ሰባተኒ በጋ ብል ሰባተኒ ዲኔ ሲመርሴ ናኖ ኬሰመራ ስንፍጤ ቱሬን የሮድራ ይላል እና መዝሙሩ። ልጁ ከእስልምና ሃይማኖት ነው የመጣ ወደ ጌታ። እና ይህ መዝሙር የሱን ካሴት ስሰማ የአባቴ ታናሽ ወንድም ዶክተር ነው አሁን እና የሱ እሱ ድሮ ይዘፍን ስለነበረ ግጥም፣ የተለያየ ነገር በፖለቲካ መድረክ፣ በተለያየ ነገር የከተማውን ነገር ስደረግ ይህት ስለነበረ የሱ ዘፈን መስሎኝ ነው የሰማት። መዝሙር መስሎኝ አልሰማው ጭንቅላቴ ውስጥ ገባ። ከዛ ቤት የገባውና እያለፍ የሰማውት ነገር ቤት ገብቼ የመጅልስ ቡና ተሰብስቦ ቡናን ሲያፈሉ እኔ ነኝ ከቤተሰብ ውስጥ የተመረትኩት። መጅልስ ቡና ማፈላ ከቤተሰቦች መካከል የሚወደድ ልጅ ነው የሚመረጠው። እና መጅልስ ቡና እኔ ነኝ ማፈላ። መጅልስ ቡና ለማፍላት ቁጭ ባልኩበት ጫት ትፍቱ እያሉ ይሰጣሉ እና እሷን ወስጃት ቡና አበላላቸዋለሁ እና ከዛ መዝሙሩን ዘመርኩት። ዘፈን መስሎኝ መዝሙር መስሎኝ አይደለ። እዛ ውስጥ ግን ኢየሱስ የሚል ስም አለ። እኔ ኢየሱስን አላውቅም ኢሳን ነው የማውቀው። ከዛ ካፊር ሆነ ሻላ ላይ ወንድሜ ተነስቶ መታጎቴ መተኝ፣ ቤተሰብ በሙሉ ተረባረበብኝ። ለሀያ ሶስት ቀን ታሰርኩ። ኢየሱስን ሳላቅ ኢየሱስን ሳላምን ሳላቅ ጌታን ሳልቀበል ለ23 ቀን እጄ ታስሮ የወንድሞቼና የቤተሰቤ እንጀራ ፍርፋሪ እየተሰጠኝ በገዛ በአባቴና በእናቴ ቤት ውስጥ ስማችን አሰድብሻል አስነቅፈሻል። በከተማችን አዋርድናሽ። በተከበርንበት ምድር አዋርደሽም። ለካ ኢየሱስ ለሱ ለካ መዋረድ ለካ ክብር ያመጣል እና ምንም ሳላቅ ተሰቃየው። አሁን አሁን ስገባኝ፣ በዛን ሰዓት የሚያጽናንኝ እንኳን አንድ ሰው እንኳን የለኝም። አይዞሽ ሜቢ የጌታ አላማ አለብሽ ብሎ እንኳን የሚነግረኝ የለም እኔ ደጋግሜ እላቸዋለሁ። እኔ ከዑዝ ቢላ ተወፍቱላ እያልኩ እኔ ሙስሊም ነኝ እያልኩ የተማርኩትን ቁርአን እየጠቀስኩላቸው እኔ ካፍራ ያልኩም ከማንም ጋር አልዋልኩም እያልኩ እናያዘዛለሁ። ለነሱ እውነት እውነት እላችኋለሁ፣ ወላሂ ብላሂ እላለሁ። ወፍ የለም፣ ምንም አይሰሙኝም። እኔ ሳላውቅ ለካ አውቆኛል፣ ሳልመርጥ ለካ መርጦኛል፣ ሳልወድ ወዶኛል ለካ። እሱ ለካ እጁ ላይ ይዞኛል። እኔ አላወኩትም። ቤተሰቦቼ ሲጨክኑብኝ ሁሉ ጨካኝ ሲሆኑብኝ ለካ ጌታ ዓላማ ነበር ህይወት